ማን ነው ደግሞ በጠዋቱ የመጣብን? ጭራሽ አትክልት አስቤዛ ይዞ የመጣው በቃ ጊዜያችን ሊያባክንብን ነው የሽማግሌ በቃ እንደዚህ አርጊ። ሷራና አንቺ አስተናግጁ። ባያት እሺ፣ ጥሩ ሷራ፣ ደንበኛ መጥቷል። እስቲ አስተናግጁ። እሺ፣ ጥሩ። አቤት አለቃዬ፣ ምን ልታዘዙት? ልጄ፣ እስቲ ለውድ ባለቤቴ እጅግ በጣም ጥሩ ወርቅ አሳየ። በየትኛው ካራት? የትኛውም ካራት ይሁን ብቻ እኔ የምወደው መሆን አለበት። እሺ፣ ጥሩ። ስሙኝ አጎት ትክክለኛ ወርቅ መሸጫ ሱቅ እኮ ነው የገቡት። በ200ና በ400 ብር ሀብል የሚገዙ መስሎት ነው እንዴ? እጅግ በጣም ውድ ወርቅ ቤት ነው። እሺ፣ እዚህ የሚገዛው ሁሉ በ100 ሺዎች ነው። አውቃለሁ የኔ ልጅ፣ ውድ ወርቅ ቤት ስለሆነም እኮ ብዬ ነው መርጬ እዚህ የመጣሁት። እስቲ ይመልከቱ። አትክልትና አስቤዛ ገዛለሁ ብለው የተሳሳተ ሱቅ ሳይገቡ አልቀረም። አይ አታስቢ ልጄ፣ ትክክለኛ ሱቅ ነው የገባሁት። ልጄ፣ እስቲ እባክሽን አሳይ ሌላ ዲዛይን። ይሄው ይህን ይመልከቱ አለቃዬ ሌላ አይነት ሳለ እንዴ ኧረ እባካችሁ የሽማግሌ ምንም ሊገዛ አይደለም፣ ጊዜያችን ሊያባክን ነው የገባው። ዝም ብሎ እውነት ክን ነው ዝም ብሎ ሌላ ሳይዩ ሌላ ሳይዩ ላይ ምን ነው አጎት፣ ሌላ ስራ የለዎትም እንዴ? ቆይ ጊዜያችን ለምን ያባክኑብናል? ምን ነው ምንድነው ልጅ ምን ዝም ብሎ ሌላ ሳይዩ ሌላ ሳይዩ ለምን ይላሉ? ይመስለኝ ያኔ ሰውዬ ዛሬ ጋዜጣ ላነበበ መሰለ፣ ለዛ ነው እዚህ ጊዜ ሊያሳልፍ የመጣው። ለምንድን ነው እናንተ እንደዚህ የምታወሩት? እኔ እያሳየኋቸው አይደል እንዴ? እባክሽ አንቺ፣ እንደነዚህ አይነት ሰዎችን አታውቂያቸው፣ ጊዜ ለማሳለፍ ነው የሚመጡት። ገና ሁለት ወርሽ እኮ ነው አንቺ እዚህ ስራ ከገባሽ፣ እኛ ደግሞ ሁለት አመታችን ነው ምንም ችግር የለውም። እኔ እዚህ ስራዬን እየሰራው ነው በአግባቡ። ስለዚህ እኔ ደግሞ ስራዬን በመስራቴ ደግሞ በጣም ደስተኛ ነኝ። እርስዎ ንገሩኝ፣ የትኛውን ዲዛይን ወደዱት? ልጄ፣ ይሄኛውን ነው እኔ የወደድኩት። ይህ ዋጋው ስንት ነው? ይሄኛው አንድ መቶ ሺ ብር ጥሩ። እሺ ይህን ጠቅለል አድርጊልኝ እና ቤት ላኪልኝ። እኔ ሂሳቡን እዛው ከፍላለሁ። እሻ ልቀይ፣ አድራሻዎትን ልውሰድ። አንዴ ቆይ አጎት፣ እየቀለዱብን ነው እንዲ ያሉት። ሰዋራ ደግሞ አንቺ ምንም ሂሳብ ሊከፍልሽ እኮ አይደሉም እኒህ ሰውዬ። የተሳሳተ አድራሻ ያጽፍሽና ከዛ በኋላ አታገኛቸውም። እኔ እንኳን ይመስለኛል፣ እንደውም መጀመሪያ ቼክ እናደርጋቸው፣ ፈትሻቸው። እሳቸው የሆነ ነገር ሳይደብቁ አይቀሩም። እውነትሽን ነው፣ ቼክ ማድረግ አለብን። እሳቸው እንዴ፣ ለምንድ ነው የምፈተሸው? ሌባ ነኝ እንዴ? እኔ እሱንም አሁን እናጠራለን። እንዴ፣ ምን እያደረጋችሁ ነው እናንተ ሁለታችሁ? ሳገር ፈትሻቸው። አንተ ይምጦ ወደዚህ፣ መፈተሽ አለቦት። ምንድ ነው የምታደርጉት እናንተ? አለቃዬ፣ እኒህ ሰውዬ የሆነ ነገር ሰርቀው ሊወስዱብን ብለው ነው። ምን ሰረቁ እሳቸው? አለቃዬ ምን እንደሰረቁን እኮ ለማጣራት እኮ ነው አሁን ቼክ ላደርጋቸው የነበረው። ከኛ ንብረት ውስጥ የጎደለ ወይም የሚጠፋ ነገር አለ እንዴ? አይ ጌታዬ፣ ምንም የጠፋ ነገር የለም። ታዲያ እንዴት እሳቸው ሰርቀዋል ብላችሁ ልትሉ ቻላችሁ? የእሳቸውን ሁኔታ አይተን ነዋ። በትክክል የሆነ ነገር የሰረቁ ነው የሚመስሉት። ማን እንደሆኑ ግን አውቃቸዋል። ማን ናቸው አለቃዬ? አጎቴ ናቸው። እሺ ይቅርታ አለቃዬ፣ እኔ አላውቅም ነበር የእርስዎ አጎት መሆናቸው። ዛሬ የጋብቻቸው ክብረ በዓል ነው እና ለባለቤታቸው ስጦታ ፈልገው የፈለጉትን መርጠው ይውሰዱ፣ ሂሳቡን በኋላ ይከፍላሉ ብዬ ያልኳቸው እኔ? ይቅርታ አለቃዬ፣ እሳቸው እኮ አልነገሩንም የእርሷ አጎት መሆናቸውን። ባይናገሩ የትኛውንም ደንበኛ እንደዚህ ነው እንደምታስተናግዱት? ሁሉም ገንዘብ ያለው ሀብታም በሱፍ ቂቅ ብሎ አደል የሚመጣው? አንዳንድ ሰው ቀለል ያለ ልብስም ለብሶ ይመጣል። ከነዛ ውስጥ ደግሞ አንዱ እሳቸው ናቸው። ይቅርታ ይቅርታ ጌታዬ። ሁለታችሁንማ ከስራ ነው ማባረር ያለብኝ። አረ ጌታዬ! እንዴ! አይ ተው ተው፣ ልጅ ከስራማ አታባራቸው። እነሱም ልጆች፣ ወጣቶች ስለሆኑ አልገባቸውም። በጊዜ ሂደት ሁሉም ነገር ይገባቸዋል። የሰው ልጅም በለበሰው ልብስ መዳኘት እንደሌለባቸው ይገባቸዋል። ይልቀች ልጅ ግን በጥሩ ሁኔታ ነው ያስተናገደችኝ። ጥሩ አድርጋ ነው የተንከባከበችኝ። ሷራ እዚህ ከጀመረች እጅግ በጣም ጥቂት ጊዜ ነው፣ ቢሆንም ግን ከሌሎች የበለጠ ሁኔታ ያንቺን አድናቆት ነው የሰማሁት። ስለዚህ ከዛሬ በኋላ የዚህ ወርቅ ቤት ዋና ማናጀር አንቺ ነሽ። እናንተ ሁለታችሁ ደግሞ ከእሷ ስር ሁናችሁ ነው የምታገለግሉት። አመሰግናለሁ አለቃዬ፣ በጣም ነው የማመሰግነው። እና ደሞ እናንተን ሁለታችሁን አንድ ነገር ልንገራችሁ። እዚህ ማንኛውም ደንበኛ ይምጣ፣ ምንም ለብሶ ይምጣ፣ የፈጣሪ እንግዳ አድርጋችሁ ተንከባከቡ። አይታወቅማ ማን መቼ እንዴት አድርጉ የእናንተን ሕይወት እንደሚቀይረው ልክ የዚህች ልጅ ሕይወት እንደቀየረው ማለት ነው። እሺ ጌታዬ፣ ይቅርታ ያደርጉልን፣ ወደፊት እንጠነቀቃለን። ይቅርታ። ለቀይ አጎቴ ይምጡ፣ ልሸኞት። እኔ የሰው ልጅ ባለባበሱ ሳይሆን በማንነቱ በሰብአዊነቱ የሚገባውን ክብር እንስጠው።